እሱ ደግሞ ያንን ነገር ብሩ፣ ሁሉም ሰው ብሩ ገነው፣ እሱ ምን አገባ? ይሄ ሰው አይገባም ወይ? ይሄ ባል አግቢቷል፣ እሱ ምን አገባ? ስለሱ ግን አንቺ ኮሜንት ላይ ታቸውታ ታያኝ፣ ይጋኒ ቪዲዮ ላይ ቡራዬ፣ ያን ቪዲዮ ላይ ታቸውታ፣ አንተ ወንድ ብሎ ብሎ ኮሜንት ጽፎ ለኤግዛም ብሎ አንተ ብሎ ወንድ ብሎ ኤግዛም ነው ኮሜንት ጽፎ

ማስረጃ የለም፣ ምስክር የለም፣ ያየችው ነገር የለም። ግን በአይኑ ያየችው በወሬ ነው። አሁንም ሃይሚ የሚ ሰው አውርቶ ማለት ነው። ብሩኬ ደግሞ ሲታስቡ ለሴ ልጅ ምን አይነት ክብር እንዳለ ታውቃላችሁ። ምን አይነት ክብር እንደሆነ ታውቃላችሁ። ግን እሱን እያሰባችሁ እንደች ነው ብሩ ሃይሚን ጥሎ ከሌላ ሴት ጋር ማይሆን ነገር የሚሰራው? እኔ እኮ እሱ ነው የገረመኝ እሱ እሱ

አድርግም ብሎ ነው የሚከራከረው። ይቺ ምን ታደረጋለች እሱን ጥፋተኛ ለማድረግ ሁል ጊዜ ማይሆንና የሌለው ነገር ከሴት ጋር እየተላላጣ ነው፣ ባለጌ ነው፣ እኔ ትዳር ዝም አይጠቅምም እያለች ወጥታ ሚዲያ ላይ ስሙን ታጠፋለች።